ሁለታችሁም ተመሳሳይ ነገር አላችሁ በነገር እስኪ፣ በጣም የሚያስጠላ ነገር አላችሁ። አንተም ደህና ነገር እንደሌለ ታውቃለህ። ታዲያ ሥራ አት ይዘህ ምን ታመጣለህ? ምን ታመጣለህ? ምንድን ነው አይደረገው ምን

ሰሞኑን የተፈጠሩት ነገሮች እያያቸዋቸው ነበረ። በጣም ብዙ ብስጭት ላይ ነበርኩ፣ በጣም እየተናደድኩኝ በብዙ ነገሮች እየተከፋው ነበር ሰሞኑ የነበርኩት፣ እና ዛሬ ግን በቃ ነፃነት ያቦሸኩበት ቀን ነው ብዬ አስባለሁ። የዛሬዋን ቀን ልረሳት አልችልም። በጣም ደስተኛው ጉባት፣ ነፄውን ጉባት ቀንች የዛሬዋ ቀን። ዳኒ ምን እንደዚህ ፈገግ ያስባለሁ፣ ምንድ እንደዚህ ያስፈነደቀው ልትሉ ትችላላችሁ። ምክንያቱም ሰሞኑ ስጨቃጨቅ እዛ ጋር ስጣላ ምናምን ነበር የምትሆኝ ከዚህ በኋላ ጭቅጭቅ የለም። ከዚህ በኋላ ጸብ የለም። ከዚህ በኋላ መቅናት የለም። ከዚህ በኋላ ቤት መበጥበጥ የለም፣ ምክንያቱም ሰላም ነኝ። ሰላም የሆንኩበትን መኪና ደግሞ ነግራችኋለሁ እና እስከዛሬ ለተፈጠሩት ነገሮች ላናደድኳችሁ፣ ላበሳጫችሁ ምናምን በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። የኔን ደስታና የኔን እንደዚህ መሆን የምትወዱ ሰዎች እንግዲህ ዛሬ በጣም ደስተኛ የምትሆኑበት ቀን ነው። ምንድን የተፈጠረው እነግራችኋለሁ ምክንያቱም እኔ ከእናንተ የምደብቀው ነገር የለኝም። ሰው ዛሬ የተፈጠረውን ነገር ነግራችኋለሁኝ። ምን እንደዚህ እንዳስፈነደቀኝና እንዳስደሰተችኝ እንዳስደሰተኝ ነግራችኋለሁ። እኔ ዳኒ በዛሬዋ ቀን የፋ የማደርግላችሁ ጉዳይ አለኝ። ይፋ የማደረግላችሁ ጉዳይ ምንድን ነው? ከዚህ በኋላ እኔና ጽጌን የማያጣላ እናንተን የማያስከፋ እናንተን የሚያስደስት እኔንም ደግሞ ደስተኛ የሚያደርገኝ ነገር ነው። ይፋ የሚሆንላችሁ ፍቅረኛ ላስተዋውቃችሁ ነው። ፍቅረኛ የላስተዋውቃችሁ ነው። ቤትችሁ እንኳን ደህና መጣሽ። ጠጥኬኝ በጌታ ስም አብሮ ብሻለሁ። አመሰግናለሁ። አንተም የእውነት እንደዚህ ቆንጆ እንደሆነች ደግሞ ዛሬ ነው ያወቅኩሲኝ። በዚህ ልክ ቆንጆ ሞርሽ አላውቅም ነበር። በጣም ቆንጆ ነች አይደል ጋይስ ት ሻ ሊሆነ እንዴት ነሽ? ደህና ነኝ ደህና ነኝ አለች። ማርፈድ በቃ አታይማ ምን ላድርግ ብለህ ነው? ከድሮው ነው ታውቃለህ፣ ከድሮው አይ ለምን በነገራችን ላይ ማርፈድ ኖርማል ነገር ነው። በቃቱ ምን ጨጓራዬ ሲጨስ ምናምን ነበረ። በሰዎች እና ያንቺ ማርፈድ አይረብሸኝም ምን እ እሺ ጋይስ፣ ቤተሰቦቼ ተዋወቂያቸው። እሺ ቤቲ ይባላል አለው የዳኒ በጣም የልቡ ሰው ነኝ። እና ከዚህ በኋላ ነገሮችን ብዙ ጊዜ የምታዩ ከዚህ በኋላ የምለቃቸው ስራዎች ከዚህ በኋላ በመንገድ መንገድ ላይ እንኳን ቢሆን አብረን የምታዩን ከዚህ በኋላ ከዚህ በኋላ እናንተ የምጠብቁት ግርግር አይፈጠርም። ከዚህ በኋላ ጽጌ ጋ ሄጃ አላስቸግርም። እሷ ምን ጋ መታ አታስቸግርም። ምክንያቱም ነፃ ሰዎች ነን። ኖርማል ጓደኛሞች መሆን እንችላለን። እንደ እህት እንደወንድም እኔና ጽጌ መቀራረብ እንችላለን። ከዚህ በኋላ ግን ያለው ነገር ከቤትዬ ጋ ነው ማለት ነው። እውነት ነው። እንዴት እንዴት፣ አያችኋት ቤቲ? ደስ ብሎኛል በእውነት። እኔም ደስ ብሎኛል፣ ግን ምን መሰለሽ፣ እንደ ድል ሆኖ በመጀመሪያ ቀን የማይሆን ሰው ላስተዋውቅሽ ነው። ማንን? ምክንያቱም ከዚህ በኋላ ያለኝ ላይፍ ሪላክስ ማድረግ ፈልጋለሁ። ገባሽ? ምንም አይነት ግጭት ብጥብጥ ምናምን አልፈልግም። ማንቺንም ነጻ እንድትሆኚ ልኝ ፈልጋለሁና፣ ነጻ እንድትሆኚ ስል ለቤተሰቦቼ እንዳስተዋወቅሽ ሁሉ ለጽጌም ላስተዋውቅሽ ፈልጋለሁ። ኦ ጽጌ ኤክስ ተሰገራቸው ለምን መሰለሽ፣ ያን ማድረግ የፈለግኩት ከዚህ በኋላ የምናደርጋቸው ነገሮች ነፃ ሆነን እንድናርግ ስለምፈልግ ነጻ ሆነን እንድንሰራ ነጻ ሆነን እንድንወጣ እንድንገባ እፈልጋለሁ። ገባሽ ሰው? አንቺም ደግሞ ሪላክስ ታደርጊያለሽ። እሷን ካስተዋወኩሽ ሰው ይሄ ልጅ ህይወት አለው ሰው ከዚህ በኋላ መረብሽ የለብኝም የሚለው ነገር እሷ ጋርም ይኖራል። እኔም በጣም ምንም ችግር ከሌለው ተምጣና። ለነገሩ እንደዚህ አምሮ ብሻይታ ደግሞ አሰብ አሰብኩት ቪዲዮ እንደሚችል ኦኬ። አሁን እየመጣች ነው ነው እየመጣች ነው። ደዛ ነው እዚህ የቀጠልኩኝ እንግዲህ ቤት ሻይን እንግዲህ፣ ከዚህ በኋላ ከኒጋ ታያዋት አላችሁ። ኤኒ ታይም ከኒጋ ነው የምትሆኙ። ያው በህይወቴ በሚያጋጥሙኝ ነገሮች በሙሉ አብራኝ ነው የምትሆነው እና ከማንም ትሻላለች። ከሁሉም ሴቶች በህይወት የካዩዋቸው ሴቶች የተሻለች ነች። ለምን ታጋሽ ነች፣ እኔን ታግዘኛለች። ምናልባት ሌላ ሴት ብትሆን አሁን ለምሳሌ ጸጌን እንደዚህ ተዋውቂ ምናምን ብላት ነገሮችን ብጥብጥል ብጥል ታስነሳሻል። አንቺ ግን የጭንቅላትሽ መብሰል ና ምን ያል አስተዋያለች ነው ማውቀው እና ትምጣና ጸጌ አስተዋውቅሻለሁ። የፈጠረውን ነገር አብረና ያለን እና ይሄ ትዕግስትሽን ይሄ ጸባይሽ እንግዲህ ምንም ነገር አይቀይርም እሺ ምንም ነገር እሺ አመሰግናለሁ ጋይስ እንግዲህ ትመጣለች ፅጌ እስከዛ የሆነ ሙዚቃ ብጋብዝሽ ከምዚህ እሺ ለቤት የሙዚቃ ነው እርግጠኛ ነኝ አይዞሽን ጀምር ዛሬ ሁን ደቀልድ

እንጂ አይደል፣ ይፈታ በይ። ጀስት መተዋወቅ ነው፣ ከዛ ያለፈ ነገር አይኖርም። ብዙ ልትረብሽ ወይ ልበጠብጥ ትችላለች። የእሷ ባህሪ አለ። እኔ እንኳን

ቤት ይባላል ነው ትገብተ ወቄት ትገብተ። ለተዋወቅሽ ደስ ብሎኛል በጣም። እኔም በጣም ስላወቅሽ ደስ ብሎኛል። ያው እንዳለች የልብ ሰው ነች። ከዚህ በኋላ ቤቲ ማለት የኔ ፍቅረኛ። ተናደሻል? ለምን እንደዛ ፊትሽ ልክ አይደለም። ደህና ነኝ። ፈገግልት ይገባል። ባይዘው ፍቅረኛ በጣም ቆንጆ ልጅ ነች።

ሲጀመር አንድ ነገር ልንገርሽ፣ አንቺ ስትመጪ የመጀመሪያ አይደለሽ፣ ሰባተኛ ወይ ዘጠነኛ ሴት ነሽ። እራስሽን እንደ መጀመሪያ ሴት አትቁጠሪ። ዋናው መጨረሻ የመሆን ነው እንጂ አምስተኛም አራተኛም የመሆን ጉዳይ አይደለም። ቤቲ አያያዝ ላይ ልካ ጎበዝ አይደለችም። ከኔ ጋ ቢሆን ደስተኛ እንደሆነ

ቤቲ የመጨረሻሽ እንደምሆን ነገር የለኝም። እሺ አዎ፣ ማውቅ አለብሽ። ከዚህ በኋላ ቤቲ የመጨረሻው አለ፣ ገባሽ አይደለ? ከዚህ በኋላ ቤቲ ለማንም አትሆኝም፣ ገባሽ? ለማንም ትተኛ አትሄድም፣ አይደል? ቤቲ የነገርኩህ በስልክ መጨረስ ትችል ነበረ። እንዳትቀርጸኝ ከዚህ በኋላ ምንም አይነት ካሜራ ይዘ እንዳትመጣ ብያለሁ አይደለ? በቃ መቼ ነው አንተ ከህይወት የምትወጣው? ማን አሁንም ቢሆን እኔ ነው ጠርቶኛ የመጣው እኮ

ይውይ፣ አሁን ምንድን ነው ርዕሳችሁ? ምንድን ነው መናገር የፈለከው? እሷ ሌዛ በተድጋሚ ለማስቀናት እየሞከርክ ነው። ማስቀናት ማስቀናት ለምን ማስቀናት? ህይወትህ አይደለችም ህይወትህ አይደለች አውቃለሁ። ነገ ደግሞ ሌላ ነገር እንደምፈጥር ደግሞ አውቃለሁ። ነገ አንቺ በሕይወቱ መኖር ማትኖሪ

ካንቺ እንደዚህ አልጠበቅኩም ነበር፣ አሳዘንከኝ። ከጠበቅሽው በታች ሰሚ። ከዚህ በኋላ አንቺ ጋር እየመጣ ቤት ውስጥ የሚበጠብጥሽ ወይም ደግሞ እኔ ደስ ልጅ እኮ ነው የሚገባው ህይወት ላይ ደሞ እኔ ደግሞ ከዚህ በኋላ ምንም አይነት ድራማ ማልፈልግም፣ ምንም አይነት ነገር ማየት አልፈልግም ባንቺ። ስለዚህ ታዩ ነው ከዚህ በኋላ እኔ ባለመብት በሱ ዙሪያ አንቺ አደረሽ ምንም አይነት ህይወት የሚካሄደው ነገር ያስገባሽ በጠበጠኝ አስቸገረኝ ምናምን ምናምን መስማት አልፈልግም። ከዚህ በኋላ እኔ እሱን አላፊነት ወስዳለሁ። አንቺም ተዋወቅን ለምን? ምክንያቱም የኔ ነው፣ በቃ የኔ ሆነ። በጣም ቀፋፊዎች ናችሁ ሁለታችሁ። አይደለንም። እስኪ እራስሽን ተመልከችው። ሁለታችሁም ተመሳሳይ ነገር አላችሁ፣ በነገር ስለና በጣም የሚያስጠላ ነገር አላችሁ። አንተም ደህና ነገር እንደሌለ ታውቃለህ። ታዲያ ስራት አልይዝም። ምን ታመጣለህ? ምን ታመጣለህ? ምንድን ነው? ምን ምን ትኖርበት ታት ቪት

ከማን ስለጠበቅሽኝ ነው ለአንቺ የምከላከለው? ማን ስለሆንሽ ነው? ለበፀሎት ስለሆንሽ ነው? ማን ስለሆንሽ ነው? አንድ ነገር ማን በቃ ነው ነው። ይሄ ነው፣ ይሄ ነው ማንነትሽ።

እሱ ያደረገችው ነገር አይታችኋል። በጣም ቅርሳ ቤት ሽ እንደዚህ አይነት ስለሆነች በቃ ይሄ ነው፣ ችግር የለም የሚኖረን ነገር ይኖረናል። አይ ችግር የለም፣ ምንም ማድረግ አይጠበቅም። በጣም ስለሚሰጣት ነው። በቃ መከባበር የሚባል ነገር አለ። እስክታሳረፍ ድረስ እኔ በአንተ አይደለም። አሁን አምጣላት በእኔ ነው። አይደለም አይደለም፣ አንቺ ተረጋጊ። እኔ መረጋጋለሁ። መሆን ያለበት ነገር እሷ ሁሌ እንደዚህ ነው። የማደርግ የምፈልግ እኔ የተረጋጋ ህይወት እንዲኖረኝ እኔ ከሌላ ሰው ጋር እንደሆነ ምናምን አታደርግ። ገባሽ አይደለ? ሌላ ህይወት እንዳላት ስለአወኩኝ በቃ ህይወት፣ መጀመሪያ ላይ አንተ እኮ ምርጫውን መርጣል። በቃ ተስማማች። ካልሆነ ግን ይህን ያህል መምጣት የለባትም። የገባሽ? እሱን ደግሞ እኔ ቦታውን አስይዛታለሁ። ይቅርታ ባህሪዋ ነው ካልከኝ እንግዲህ በጣም ስራ ነው። እጇን ያሰረፈች ቢ መኪና ውስጥ ጠብቅ፣ አይዞሽ መጣው። ጋይስ እማትወደኝ ከሆነ የማትፈልገኝ ከሆነ ሌላ ህይወት ከጀመረች በቃ ህይወት ጀምር ያለው ብዬ ስጠራ ለምንድን ነው ሰላም ሆና የማትሄደው? በቃ ተዋውቃት ለምን አልሄደችም? እኔ መቼም የማይገባኝና የማይመለስልኝ ነገር ለምንድን ነው አዲስ ነገር ሲጀምር ወይ ከሌላ ሲጋሱ ወይ ሌላ ህይወት ሲጀምር ሁሌ እንደ በቃ ተዋውቃት እኮ ቤቴን ነች ተዋውቂያት ካልኳት ተዋውቃት መሄድ ትችል ነበረ። ይሄ ሁሉ ግርግር ይሄ ሁሉ ነገር መፍጠር አልነበረባት። በቃ ቤቴ መታለች። ተዋውቃት ለምን እንዳልሄደች አላውቅም። በቃ ከዚህ በጸሎት ጋር ደስተኛ ከሆነች ከበጸሎት ጋር መሆን ከቻለች እኔ ጋር ምንም ያስመጣታል። በቃ እኔ የጠሯት ከዚህ በኋላ ይወቷ እንደማረብሽ ከዛም ደግሞ የራስህ ህይወት እንዳለ ላሳያት የጠሯት የጠሯት። እሷ እንደዚህ ዓይነት ነገር ፈጥራ ሄደች። በቃ ይሁን የተረጋገዩት እንዲኖረኝ አትፈልግም፣ ሰላም እንደሆነ አትፈልግም። ምን ማድረግ እንዳለብኝ አላውቅም። በእውነት የጽጌኝ ጸባይ እንደዚህ ነው ብዬ የምዘልቁ አለ የሚወድሽ ልቤ ሁኔታው አላስቀውም አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት